በአሽከርካሪዎች የሚፈጸሙ ጥፋቶችን የጥፋቶቹ እርከን ፓርት 15 ከዚህ ቀደም እንግዲህ በተከታታይ 14 ክፍል አሽከርካሪዎች የሚፈጸሙ ጥፋቶች የሚያስቀጡት ቅጣት፣ የሚያሰጡት ነጥብ፣ እንዲሁም የገንዘብ መጠኑን አይተናል። በዛሬው በክፍል 15 ፕሮግራማችን ደግሞ አምስቱን እናያለን ማለት ነው። ከዚህ ቀደም እንግዲህ በሶስተኛ ደረጃ ጥፋት ስር ከተዘረዘሩ 25 የጥፋት አይነቶች ከ1 እስከ 20 አይተናል። ዛሬ ደግሞ ከ21 እስከ 25 ያሉትን እናያለን ማለት ነው። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። 21ኛውን የጥፋት አይነት ስናይ ጉዳት ሊያደርስ የሚችል ጭነትን ከህዝብ ጋር እየጫነ ይላል። በህዝብ ትራንስፖርቶች ላይ እንግዲህ መጫን የለባቸው ነገሮች በማሽከር ህግና ደንብ ትምህርት ላይ አሉ። እንስሳት ከሰው ጋር ይጫኑ፣ የሚሸቱ የሚሰነፍጡ፣ የተለያየ መርዛማ ኬሚካሎችን፣ የተለያዩ መርዛማ ፈሳሾችን ወዳጆቻችን ከሰው ጋር አይጫንም። እነዚህን ጭነን ብንገኝ እንግዲህ አንደኛ ተሳፋሪን እንጎዳለን ለአደጋ ልንጋለጥ እንችላለን። ሁለተኛ ላይ ደግሞ በትራፊክ ፖሊስ ተቆጣጣሪዎች ብንገኝ 1500 እና 3 ነጥብ ይቆጠርብናል ማለት ነው። ወደ 22ኛው የጥፋት አይነት ስንሄድ ለአውቶቡስ ብቻ ተብሎ የተለየ መንገድ ላይ ያሽከረከረ ይላል። በመዲናችን አዲስ አበባ ላይ እንግዲህ የተለያዩ መንገዶች ለአውቶቡስ ብቻ ተብሎ የተፈቀዱ አሉ። እዛ ላይ እንግዲህ እያሽከረከርን ብንገኝ እንቀጣለን። ቅጣቱም 1500 እና 3 ነጥብ ነው። ሌላኛው ወደ 23ኛው የጥፋት አይነት ስንሄድ በተሽከርካሪ የውጭ አካል ላይ ሰው እየጫነ ይላል። የተለያዩ ተሽከርካሪዎች እንግዲህ እቃ መጫኛ ይኖራቸዋል። እዛ ላይ እንግዲህ ሰው እንጭነን ብንገኝ አንደኛ ላደጋ ይጋለጣል። እዛ ከኋላ የሚቀመጠው ሰው ምቾቱ የተጠበቀ አይደለም፣ ወንበር ልክ እንደዚህ የለውም። እንደገና ደግሞ ቤልት የለውም። ስለዚህ ላደጋ ሊጋለጥ ስለሚችል ጥንቃቄ ልናደርግ ይገባል። ይሄንን አድርገን ብንገኝ 1500ና 3 ነጥብ ይቆጠርብናል። ወደ 24ኛው የጥፋት አይነት ስንሄድ ከተሽከርካሪው የመጫን አቅም በላይ ትርፍ ሰው የጫነ 1500 ብርና፣ በጫነው በእያንዳንዱ ትርፍ ለተጫነ ሰው ተጨማሪ 100 ብር ይቀጣል ማለት ነው። ተሽከርካሪው እንግዲህ 12 ሰው ካለ 12 ሰው በላይ መጫን የለብንም። አራት ሰው ካለ ከአራት ሰው በላይ መጫን የለብንም። ከዛ በላይ ጭነን ብንገኝ አንደኛ 1500 ብርና 3 ነጥብ ይቆጠርብናል። ከዛ በተጨማሪ ደግሞ ለምሳሌ ተሽከርካሪው 12 ሰው ነው የሚጭነው፣ ሁለት ሰው ጨምረን ብንገኝ በእያንዳንዱ ሰው 100 100 ብር ይቆጠርብናል። አምስት ሰው ጨምረን ደግሞ ብንገኝ በእያንዳንዱ ሰው መቶ መቶ ብር ተጨምሮ አምስት መቶ ብር ሌላ ቅጣት እንቀጣለን ማለት ነው። ስለዚህ ከተሽከርካሪው የመጫን አቅም በላይ ሰው መጫን የለብንም። ያንን ጭንን ብንገኝ አንደኛ ተሳፋሪዎችን ምቾት እንነሳለን። በአደጋ ጊዜ ደግሞ ወንበር ካገኙት በላይ ያላገኙት ሰዎች ለአደጋ ሊጋለጡ ስለሚችሉ ለአደጋም እንጋለጣለን። ከዛም በተጨማሪ ደግሞ ያስቀጣናል ማለት ነው። በሶስተኛ ደረጃ ጥፋት ስር ከተዘረዘሩ 25 የጥፋት አይነቶች እንግዲህ የመጨረሻው 25ኛውን ስናይ በጭነት ተሽከርካሪ በተፈቀደ አግባብ ካልሆነ በስተቀር በተሽከርካሪ የውጭ አካል ላይ ሰውን ያሳፈረ ይላል። 1500 ብርና በጫነው በእያንዳንዱ ትርፍ ለተጫነ ሰው ተጨማሪ መቶ ብር ይቀጣል ይላል። ይሄ እንግዲህ ምንድን ነው? ከዚህ ቀደም እንደዚህ አይነት ጥፋት አይተናል። ፍቃድ ሳናገኝ በተሽከርካሪዎች ለምሳሌ ፒክአፕ ትራኮች ላይ ሊሆን ይችላል አይሱዙ ጭነቶች ላይ ሊሆን ይችላል ገልባጭ ተሽከርካሪዎች ላይ ሰው ጭነን ብንገኝ ፍቃድ ያስፈልጋል። ለተወሰነ ጊዜ ለምሳሌ ኮንስትራክሽን ስራዎች የሚሰሩ የመንገድ ስራዎች የሚሰሩ ሰራተኞችን ከቦታ ወደ ቦታ ለማንቀሳቀስ ሊጠቀሙ ይችላል። ይሄ ግን ከሚመለከቱ አካል አስፈላጊውን ፍቃድ እንይዝ ይገባል። ይሄን ሳንይዝ ብንገኝ 1500 ብር እንቀጣለን። ከዛ በተጨማሪ ደግሞ በሰው ቁጥር መቶ መቶ ብር እንቀጣለን ማለት ነው። አስር ሰው ጭነን ከሆነ ለምሳሌ መቶ መቶ ብር አንድ ሺህ ብር ይጨመርብናል ማለት ነው። አምስት ሰው ደግሞ ከሆነ በአምስቱ ሰዎች ልክ መቶ መቶ ብር ይጨመርብናል። ሌላ አምስት መቶ ብር ጣት እንቀጣለን ማለት ነው። ስለዚህ እነዚህን ጥፋት አይነቶች ማወቅ ይኖርብናል። እነዚህን የጥፋት አይነቶች ሳናቅ ብናሽከረክር ወይ ደግሞ በቸልተኝነት ብናሽከረክር የመጀመሪያውና ትልቁ ነገር ለአደጋ እንጋለጣለን። ሁለተኛ ላይ ደግሞ አደጋው ሳይደርስ ደግሞ የትራፊክ ፖሊስ ደግሞ ቢያገኝን ደግሞ 1500 ብርና 3 ነጥብ ይቆጠርብናል ማለት ነው። ስለዚህ በሶስተኛ ደረጃ ስር ከተዘረዘሩት 25 የጥፋት አይነቶች እነዚህ ናቸው ማለት ነው። በቀጣይ በሌላ የጥፋት አይነት እንገናኛለን። አዲስ ኮናቹ ፎሎ አርጉ፣ ሐሳብ አስተያየት የሰርኮ ሴክሽን ላስቀምጡልኝ፣ ለሁሉም ደረስ ላይክ፣ ኮፕሊንግ ሼር አርጉ፣ ይመቻችሁ።